እና ያለ ፓንታሬል በሽት የምትሄጂ ስታፎነ ድጅ ስትመረክኒ ስታፎነ ድጅ ነው የምት የምርቃና ማድረጃሽ ጀላ ነው። ትረ ዝምባ ሙጭ ጥንባታም ጋላ እናታችሁ ትበዳ። እኔ አላቅም የጃኒ ብሔር ምን እንደሆነ ግን አላቅም። እች ምስኪን ምና እቃ ታክተሻለሁ ጥንብ ጋላ በጫት ምርቃና ነው ተዘቅዘቃችሁ፣ ስትበዱ የምትሉ ስትበዱ፣ እናታችሁ ልብድ አላችሁ። የግማታም ልጆች አለሌ ሸሌ፣ በጣም ነውር እኮ ነው። ምን አደረጓቸው? በጣም ተጽዕኖ ታሳድሩባቸው አላቸው። የምር እነዚህ እኮ ሰርተው ምናምን እዚህ ተፍተፍ ብለው ነው የሚበሉት። አሁን ጆን ዳንኤል እቺ እንትና እነዚህ እነዚህ አሁን እዚህ ተፍ ተፍ ብለው ነው ተሰጥቷቸው የሚበሉት ግን ምን አደረጓቸው? ጆንዳንላ አሁን አየር ላይ በነበረበት ጊዜ አሳሳታችሁ አስገባችሁት። ግን ብትምሩት ምን ችግር ነበር? እናንተስ ማን ነው ፍርድ የሚሰጣችሁ? ሰው ነፍስ ላይ የሰውን አንገት እያረዳችሁ አላችሁ አ በመንግስት ደረጃ ባጫ ሊሊሳ፣ ባጫ ገበሌ፣ ባጫ ድቢሳ፣ ባጫ ቁልቁሌ እያላችሁ ይሄ ተነካ ብላችሁ እናንተ ታሰ የእኛስ ሀያ አራት ሰዓት እየተቀጠቀጠ የሚሞተው ማህበረሰባችን

ህግ አለ ኢትዮጵያ፣ ህግ አለ፣ ለአማራው ሲሆን ግን ህግ የለም። በደንብ እያሳያችሁን ነው፣ በደንብ እያሳያችሁን ነው። አንድ አንድ ህፃን ልጅ እዚህ ቲክቶክ ላይ መታ ድሬዳዋን ተናገረች ብላችሁ ህግ ካለ ካሰራችሁ፣ እኛ ሀያ አራት ሰዓት አንገታቸው የሚቀሉ ቤተሰቦቻችን፣ ሀያ አራት ሰዓት ድሮን የምታዘንብበት ዛሬ ድሮ ለመተኮስ ያደረሰ ዛሬ ድሮ ለዚህ ሁሉ መራመድ ለዚህ ሁሉ ድርጊት ያደረሰ አማራ ነው። ይህን ካላችሁ ለእኛስ እንዴት እንጃኔን እናቃታል። ዚጋ ብሔሯምን እንዲ አላውቅም፣ ግን እንደዚህ አይነት ህግ ካላችሁ እኛ ስለምንሞተው ለምን ፍትህ አይሰጥ? አሁን ህዝቡን የኢትዮጵያን ብሔር ብሔረሰብ ፋኖ ጋር እንድታገል ታደርጉታል። እንደዚህ አሳቁት ሰው እየተባረረ ወደ እኛ እንድመጣ ደርጉታል። ያልገባው እየገባው ብዙ ኦሮሞዎች አሉ ትግል ውስጥ የገቡ ሊሊሳ ጭጭ ሰካብሳ እያለ እኮ ትግል የገባለ የምን ኦሮሞነት ነው? ኦሮሞነትማ አበደ ነው አለ ብዙ ኢትዮጵያ እና እንደዚህ እያጓተታችሁ እያመጣችሁ ወደ እኛ ያምጧችሁ፣ ግፉት በቃ በተለይ እነዚህ ሚዲያ ላይ ያሉ ትልልቅ ተከታይ ያላቸው እንደ ነጃኒ ግፏቸው ጥሩ አድርጋቸዋል። ለነጃኒ እኛ ሲፈቱ እኛ ባለጊዜ ስንሆን ያን ጊዜ ምን እንሰጣቸዋል መሰላቸው? ሽንካዊ ቢሮ እንሰጣቸዋል። ቁጭ ብለው ወ የሚፈልጉትን ነገር የቤት ኪራይ ሁሉ አሟልተን ቁጭ እናደርጋቸዋል። ምን አባንስ አንድ ህፃን ልጅ የኛ ህፃን ልጅ የሚታረደውስ የሚሞተውስ አዛውንቱ፣ ቄሱ

እያስገባው እያለ የሆነ ሰው ጌም ላከብኝ፣ ታውቃለህ? አንድ ቁጥር ሰዓት ዳ በጣም ያሳዝናል፣ በጣም ያሳዝናል፣ በጣም ያሳዝናል። አስባችሁታል? ድሬዳዋን ኦሮሞን ተሳደበች ተብሎ የፊት ስትታሰር አማራው ሲታደር ግን ጠያቂ የለው ባለጊዜ አካም ጅርታ ፋያ ጎማ ጎማ ጎማ ጅራ ጅራ ምን አለች? ድሬድዋን ሰደበች። ድሬድዋን ሴቶች ሸሌ ተብላ እንደዚህ ነው ብላ የሆነ እንድባህል ነገር ነው አራት ህግ አለ። እሺ የኛስ አንገቱ የሚቀጨው አማራ እያስረዳችሁን እኮ ነው እኮ። ምን አይነት ድንቁርና ነው? አሁንም በደንብ ግፉ። ሌሎችንም እየለቀማችሁ ሰሩ። ከዛኛ ሀገር በሱዳን በኩል አድርገን በየትም ሀገር አድርገን ነው እናታችሁን ልብዳላቸሁ። ቀጥል በጣም ነው የሚያሳዝን። እዛው ቁጭ ብሎ ኢትዮጵያ እንደ ማህበረሰብ ሙልጫ አድርጎ የሚሳደቡ አሉ አይደል እዚህ ቲክታክ ላይ የምናውቃቸው እኮ ነፍ ሰዎች አሉ። በጣም ሚሄዳሎች፣ አከብተዋል አይደል አዎ። በጣም ነፍ የኦሮሞ ልጆች በጣም ነፍ። እንደ ቁጭ ብሎ በቪዲዮ እኮ እያልኩ ያለሁት ምን እንደሆነ ምን እንደ ገብተዋል ኢትዮጵያ ህግ ካለ እንደዚህ አይነት ባለጊዜ ተነ ሚዲያ ላይ ወጣ ተናገረኝ ተብሎ እስር ካለ እሺ፣ አንገቱ የሚቆረጠውስ አማራ ለምን ፍርድ አይሰጥ? አማራ ከኢትዮጵያ ውጭ ነው? በደንብ እየገፋችሁ እየገረፋችሁ፣ አሳዷችሁ። መላው ብሄር፣ ብሄረሰብን አሳዱት። መሸሻ ወደ የት ነው? ወደ ፋኖ በነገራችንና ር ሌላው ማህበረሰብን በቃ ወጡ እንድታገል መንገድ እየሰጡት ነው። እንደውም አሪፍ ነው ገባህ። ሁሉም ማህበረሰብ ይህን መንግስት እንድታገል እየፈቀዱ ነው። በነገራችን ላይ በዚህ አጋጣሚ ምን አይነት በጣም ያሳዝናል። ህግማ ቢኖር እኛ እያልናችሁ ህግ እንደሌላ አውቀን እኮ እኛ ትግል ወተናል። ህግ መኖሩን አለመኖሩን እሱን አይደለም እየጠየቅን ያለ ነው። ግን ላልገባችሁ አማራው ናችሁ በሌላ ወይም አዲስ አበባ ብለ ምናምን የምትኖሩ ብዙዎች አላቸው። ሌላ ብሄሮች ደግሞ ያገባንም እኛ አልሞትን የምትሉ አለ። በዚች ልጅ ለእናንተ ምክር ይሆናቸዋል። እኛ ስድብ አቆመናል። በነገራችን ላይ ይኸውልህ ስድስት ዓመት ብሎ በጣም ብልግና ስድብን እየተሳድብ ለእናንተ መላ። አሁን ኦሮሞን ብታየው እዚህ ጋር ብታስገባ እናትህን ልብዳ ነው የሚልህ ተሳዳቢ እንድትሆኑ አድርገናቸዋል። እኛውን ስድብ አቆመናል። ወደ ስራ ገብተናል። ምንም ስድብ ትርጉም የለውም። ከዚህ በኋላ ተሳድበን ብሄርተኝነቱን ገንብተናል። አሁን የራሳችንን ቤት ማስተካከል ብቻ። ስድብ ለእናንተ ትተናል። አሁን ቀጣይ ተረኛ ስለሆነ አጁ ሀያ አመት ሙሉ እናትን